አሰላም አለይኩም ወራህመቱላሂ በረካቱ እንደም ክርስቲያን ወገኖቼ ሰላም ሰላም ብያለው። አላህ ወጥቶ ከመቅረት ይጠብቃችሁ። ያው እንግዲህ ምን እንላለን? የስደት እጣ ፋንታ ይሄ ሆኗል መሰለኝ። በዚህ ልክ በዚህ ልክ በዚህ ልክ አይታችኋል አይደለም መግቢያ ላይ የነበረውን ሻንጣ እንዴት አድርጎ ውስጥ እንደከተቷት አይታችኋል። በዚህ ልክ ምን ብታርጋቸው ነው ምን ብትበድላቸው ነው ሁለት ሁለት ሞት እንድትሞት ይፈቀዱላት ቱን ቀለበት አንዳደረገች እንኳን የለቀቀችው ቪዲዮ ላይ ነው በዙማር ያየሁት። ሌላ ሁልሽ ላይ ማለት ቀለበት አለው ጣጣ። ስለዚህ ብያቸው ሐሙስ ቀን እዛው አሉ ከጽፈት ቤቱ ጋር ተደዋውለው ጽፈት ቤቱ በጣም ብዙ ጥረት አድርገው ሄዱ። አስከሬን አናሳያችሁ የሞተችው ኢትዮጵያዊ ናት፣ ምልክት እንዲህ እንዲህ ብለው ፖሊሶቹ ለጽፈት ቤቱ ነው የተናገረው፣ ለቆንጸላው። ቆንጸላው ደግሞ እነዚህ ይዟቸው ነው ሄደው። ልጅ አንዷ ወረቀት ስላላት እሷን ወደ ቤት ይመልሳሉ። ማታ ያቺኛዋን ልክ ሐሙስ ቀን ማታ ይያዛሉ። ጓደኞቿ አሁንም ሲያዙ፣ አብዬ የምነግርሽ ወንጀሉን ፈጽመዋል ሳይሆን ተጠርጣሪ ነው የሚባሉ ወንጀሉ ተጣርቶ መንግስት ራሱ የዚህ ሀገር ፍርድ ቤት እስከሚናከር ድረስ በተጠርጣሪ ነው የሚያ ገዳይ ናቸው ተብሎ አይታወጅም። መንግስት መግለጫ እስኪያወጣ ምርመራውን አድርጎ መግለጫ ማውጣትም አይጠበቅም። በነገራችሁ ሁለቱም ተይዞ አሉ። ሶስተኛ ደግሞ ልጅቷን በሻንጣ ወስዶ የጣለው አረብ ነው እሱ ሲያዝ እሱ ወስዶ እንድጥል ያዘዙትን ሁለት ጓደኞቿን አብረው የነበረችውን እዛ አካባቢ የነሱ ቤት የነበረ አስክሬኗ የተገኘበትን እንግዲህ ጠቁሞ ሁለቱን ተይዘዋል። ሶስቱም ገብተዋል እንግዲህ ያው ምርመራ የተካሄደባቸው ነው። ምን እንደሚፈጠር አናውቅም። ነገ ነው፣ ሰኞ ነው፣ ውጤቱ ማለት ነው የሚጠበቅበት ነው። ምርመራ አድርጎ እነዚህ እናንተ ገዳዮች ናቸው የሚፈረድባቸው ፍርድ ነው እንዲህ ነው እንዲህ ነው ብሎ ለጽፈት ቤቱ ነው የሚሰጠው፣ ለግለሰብም አይደለም። ከዛ ዓርብ ቀን የምናለዋቸው ጽፈት ቤቱን ደውለው ኑ እህቷን ይዛችሁ እኛ ጋር ኑ ብለው ቦታውን አልጠቅስም፣ ይዘዋቸው ሄዱ። እህት አልተመቻትም በጣም ሩቅ ቦታ ነበር፣ ሌላ ሴትን ይዘው ሄዱ። በሄዱበት ሰዓት ላይ የሰጧቸው መግለጫ የእናንተ ልጆች ይዘናል፣ ሁለት የእናንተ ልጆችን በጥርጣሬ ያስገብተናል። ወንጀሉን ፈጽሞቱም እንዳልሆነ አጣርተን ከሰኞ በኋላ ስራችንን እንቀጥላለን። ለምን እኛ አገር ቅዳሜ ና ወር ዝግ ፖሊስ ይሰራ ስራ ለእኛ ግን ዝግ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 በእውነት በጣም ነው ያሳቅሽኝ። ምን አለች? ኢትዮጵያውን በፍጹም እንደዚህ አይነት ነገር ያደርጋሉ ብዬ አላስብ ማለች። ኢትዮጵያውያን እኮ ከሴጣን ልቆ አሉ። አሁን እኮ ሰይጣን ራሱ በአካል ኢትዮጵያን እንትን ጨካኞቹን ቢያይ ይፈራቸዋል። አንቺ ሰው ልጅ በህይወቱ የተገፈፈ ጭራሽ እነዚህ እንኳን በስለት ህይወቷን አጥፍቶ፣ ከዛ እኮ ሆኖ ሰታትረዋት እኮ በሻንጣ ያስቀመጡ ወስዶ ቆሻሻ ቦታ የጣሏት። አንቺ ከዚህ በላይ ኢትዮጵያ ላይ እየሰማን አይደለም። እንደ ኢትዮጵያውያን እንደዚህ ያደርጋሉ። እሱ የድሮ የድሮ ኢትዮጵያውያን ናቸው እንደዚህ ማደርጉ። የአሁኖቹ ኢትዮጵያ ደግሞ ከዚህ እንኳን ልቀዋሉ። ሰይጣን ራሱ በአካል ይፈራቸዋል፣ ቢመጣ አሁን ላይ እንዴ። ሲቀጥል ደግሞ ቤተሰቦቿን እንዶ አላያጽ ናቸው። ከሞቱ አሟሟቱ የሚባለው ልጆች፣ በዚህ መንገድ ህይወቷ ጠፍቷል ተብላ ሲነገር አባትና እናት ምን እንደሚሰማቸው አስቡ። በዚህ ልጅ ደግሞ ልጅ አላት ወንድ ልጅ አንድ ልጅ አላት አሉ። ልጅዋ ይሄን በቃ እንዴት ነው የሚቋቋመው? እንደው አላህ ሰብሩን ይስጣችሁ። እንደው እሱ እንደው ደሟን ደመ በከላ ያደርግ አላህ ደሟን ያውጣ። ሌላ ምን ላለው? እኔ በሰው ሀገር ለፍታ ለፍታ ከንቱ ከንቱ ልፋት፣ አንድ ቀይ ኡፋይ ሳትል አፈር ብሎ። ስለ ልጅቷ ፍትህ እየጠየቃችሁ ነው። ስለዚህ እውነት ነው፣ እኛ አሁንም ቢሆን የኛ ልጆች ይህን ያደርጉታል ብዬ በፍጹም እንትን አለልን አላምንም፣ ውስጤ አላሳምንም። ስለዚህ መጠበቅ ነው ያለብን፣ ጠብቀን ረጋ ብለን አይተን ምንድን ነው እንዴት ነው የሚለው ትናንት። ግን የእኛ ልጆች ያደርጉን ብለሽ ታስበኝ ሰላምዬ። ግብፅ ሀገር እኮ ለሰባት መቶ ዶላር ብለው እኮ ነው ባልና ሚስት አብራቸው ምን ሲኖሩ ሰባት መቶ ዶላር ለመውሰድ ብለው ያረዳት አቡዬ። እኔ እኮ እንደ ኢትዮጵያ ነው እየነገርኩሽ ያለው፣ በቃ ውስጤ ጭካኔ ስለሌለ ክፋት ስለሌለ በቃ ያደርጉታል ብዬ አላምንም። እስኪ እንጠብቅ ነው የምለው። እነዚህ ልጆች ከጀርባቸው ብዙ ነገር ሊኖር ይችላል። በቃ ብቻቸው ላያደርጉት ይችላሉ። ይሄን ያህል ሰይጣን ስራ እንኳን ኃይሉ ቢኖራቸው ይሄ ሁሉ ለሶስት ሰዓት አይደረግ። ሁለት አበሾች አንደኛ የተያዘው ደግሞ የጣለው ጂፕ ስለሆነ በካሜራ ታይቶ ሲያዝ እሱ ማስረጃ እሷ ሌላ ቦታ ቦታ ትኖር እዛ ቤት ሄዳ ነበር የዛ ቀን። በካሜራ የለም ካሜራ ማየት አይቻልም። እዛ ሻር ላይ ዛ ቤት መጥታ ነበር። ይሰራል እማ ይሰራል። ሌላ ሚስጥር አለው ም ሌላም ሚስጥር አለው። አንደኛ ነገር ሌላ ሰው የዛ አገር ዜጋ ወስዶ የእሷን በሻንጣ አድርጎ ቆሻሻ ወስዶ ከጣላት፣ ማናቱ የሆነ ነገር አለ፣ የሆነ ሴራ አለ። ምንድን ነው ሴራው? አይዶን ነው አላቅም። ለምን ተባብሮ ይሄ ናይል አይዶን ነው? ሁለት ኢትዮጵያ ወይ አንድ የእነሱ ዜጋ ከሆነ ይሄ ነገር ትልቅ ምስጢር አለው። ግን አላህ አቋን ያውጣ። አሁን ትራኩ እነሱ ገደሏት ቢባል እንዴት አድርገው ገደሏት? አላ አንተ መጨረሻዬን አሳምርልኝ፣ መጨረሻችሁን ያሳምርላችሁ። በተለይ እኛ ስደተኞች ወላ ላዚም እንደው ናፍቆት፣ የቤተሰብ ናፍቆት አለ፣ የልጅ ናፍቆት አለ። በቃ ማንም ሰው ስደት ላይ እንደው ክፉ አይንካው። በተለይ እንደ ተንከራተተ እንደዚህ ከሞቱ አሟሟቱ ሆኖ ህይወቱ አይጥፋ። በቃ ወላ ላዚም ለራ እናንተ ኮ ጠፍታችሁ፣ እናንተ በቃ አንዴ ማይመለስበት ሄዳችኋል። እኛ ወደ እናንተ እንመጣለን እንጂ እናንተ ወደ እኛ አትመለሱም፣ አትመለሱ ነገር ግን ለቤ ቤተሰብ የምታስቀምጡት ጠባሳ። ልጄ ነጌ ትመጣለች፣ ዛሬ ትመጣለች፣ በዚህ በዓል ትመጣለች፣ በዛ በዓል ትመጣለች እያለች አይኗን ወደ ላይ እያደረገች በር ደጅ ደጁ ደጅ ደጁ የምታየው እናትና አባት እናትና አባት ወላህ ላዚም ነው የምላችሁ። በቃ የሆነ ሰው አንዳንዴ ወልዳችሁ ምናምን ሲባል የሆነ እንደ ቀልድ ነገር የሆነ በቃ እንደ ቀልድ ነገር ይሰማችኋል፣ አደለም ግን እውነት እውነት መውለድ እና ሳትወልዱ በቃ የሆነ የምትሰጡት ሚዛን አንድ አይደለም። በቃ በአባትም ብትሉ እናትም ብትሉ በቃ ልጅ በዚህ ምድር ላይ አላህ በልጅ አይፈትናችሁ። አላህ በልጅ አይፈትናችሁ ምን ያህል ስሜቱ ከባድ እንደሆነ በቃ እናንተ የፈለገ ነገር ሆኖ ልጃችሁ ግን አንድ ነገር እንዲሆንባችሁ በቃ አትፈልጉም። ወላሂ ነው እምላችሁ። አድጎም ትልቁም ሆኖ ያሳሳችኋል። ያለ በቃ አላቅም እኔ አላቅም። እቺ ልጅ አሁን ትልቅ ሰላሳ ቤት እድሜዋ ልትሆን ትችላለች። ለእናቷ ግን ልክ እንደ ሕፃን ልጅ ናት። በቃ ገባችሁ አይደለም እና እኔ በቃ አላቅም አላቅም። እናቷ በህይወት ካለች ለእናቷ ለአባቷ፣ ለልጇ ልጅም አላት እና እሱ ሄዳለች አትመለስም። ግን በቃ ለእነሱ አስቀምጣ የሄደችው በቃ የእግር እሳት ያሁን በጓደኞቿ እንደዚህ ህይወት አጠፍቶ በዚህ ላይ ደግሞ አጣጥፏት እንደዚህ ሻንጣ ውስጥ ከተዋት የማይታይ መሰላቸው፣ ወይ ደግሞ ድንገት ነው ህይወቷ እጃቸው ላይ እየጠፋው፣ እኔ ምንም ሊገባኝ አልቻለም እውነት በዚህ ልክ ደግሞ የእነሱ ዜጋ የተባበረበት ምክንያት የሆነ ሴራ ሊኖር ይችላል። ወይ ብርም ደግሞ ከሆነ ሰው ብር ተበድራም ነበር አሉ። ያን ብር ደግሞ ወደ ሀገር ልትመለስ እያሰበች ለሰው ብር አበድራ ያን ብር እንዲሰጠኝ ለሰው ያን ሰው እየጠየቀች ነበር እና ብሩን ስለጠየቀች ብሩን ያለመስጠት እንደዚህ አድርጓቸው አድርጎ ይሆናል ብሎም እየተባለ ነው። በእናታቸው እንደው በአላህ ለሰው ብር አታበድሩ። እውነት ጠላት መግዛት ነው። በአሁን ሰዓት በቃ ኬሌን ሰርቶ ይሰጠኛል፣ ኬሌ እንደዚህ ያደርገኛል፣ ምናምን ምናምን ይቀርባችሁ። በገዛ ብራችሁ ጣላት ነው የምትገዙ ሰውማ፣ በቃ ወስዱ ራሱ። በስርዓት እኮ እንደው አላህ አይስጥ አላህ አይስጥሽ ብሎ የሚሰጣችሁ ጥቂት ነው። መልሳችሁ በብራችሁ ነው ጣላት የምትገዙ። ብራችሁን እንኳን በሰላም አታገኙ ነው። ሐስቢ አላሁን የምል ወኪል። እንደው ብሩን ቢወስዱ እሺ፣ በሱ ነገር በሱ ብር በቃ የተበደራት ሰው አልሰጥም የለኝም ብሎ አልሰጥም አይልም አልሰጥሽም አይልም፣ ህይወታን ከሚነጠቅ በዛ ምክንያት ከሆነም ነገር ግን በዛ ነው፣ በዚህ ነው፣ ቅናትም ነው ይላሉ። ብዙ ነገር ነው የሚወራ መቼ እሱ አይሄዳለች እኮ አትመለስም፣ አይደል አትመለስም። ግን ሌሎቻችሁ ትምህርት ይሆናችሁ። አንደኛ በጓደኛ የገዛ ጓደኞቻችሁ እንደዚህ ካደረጓችሁ እራሳችሁን ጠብቁ። ሲቀጥል ደግሞ ለሰው ብር እንዳታበድሩ። በቃ ለጓደኛችሁ ይሄን አለኝ ያን አለኝ በቃ ብላችሁ አትበሉ። ለምን ቅናት ቅናት ነው፣ ለዚህ የሚያደርሰው ማንም ሰው የጓደኛ ጥቅና አይጣል ነው። ሊያሊያስም ከባድ ነው። በዚህ ላይ ደግሞ ብርም ለእሷ አታብድሩ። ጠላት ነው መልሳቸው። የምትገዙ እኔ እንጃ አይዶን ነው ብቻ። ለብርም ነው ይባላል፣ ለቀናትም ነው ይባላል፣ በቀናትም ተነሳስቶ ነው ይባላል፣ በመጠጥም ነው ይባላል። እኔ እንግዲህ በምን የሆነ ድንገተኛ እጃቸው ላይ አርፋ ይሁን ሌ ሰውነቷም ጠቋቅሯል አሲድ ይሆን። ብዙ የሚያወሩት ነገር አለ። ብቻ እሷ አትመለስም። አንዴ ሄዳለች ይሄዳለች። አላህ ለቤተሰቦቿ መጽናናትን ይስጣቸው። ሌላ ምን ይባላል? ሁለት ሞት ነው የሞተችው እና በጣም ነው የሚያሳዝነው። አላህ ወታችሁ ከመቅረት ይጠብቃችሁ። ያ ረቢ እንደ ለሰው ልጅ የሐዘን ምንጫቸው እንዳታረገኝ የደስታ ምንጫቸው እንጂ በተለይ ለቤተሰብ ብቻ ሞት አይቀርም እኮ እዚህ ዱኒያ ላይ ሞት አይቀርም። ግን ታሞ መሞት በ ታሞ መሞት በክቡር መሞት የማይበቃ እንዲ፣ በዚህን ዘመን እኮ ሞት አይቀርም ግን ሞት አይቀርም ግን ደግሞ እንደዚህ አይነት አሟሟት በጣም ነው የሚያስጠላ። አላህ ይጠብቃቸው፣ አላህ ይጠብቀን። ለሰው ልጅ የያዘናቸው ምንጭ ሳይሆን የደስታቸው ምንጭ አላህ አድርገን። ቤተሰቦቻችን በኛ ያልቅሱ፣ ከባድ ነው። ደህና ሆኑልኝ እንደው አላህ አላህ ይጠብቃችሁ፣ ባላችሁበት በተለይ ስደትን የሚያቅ ነው የስደተኛ ቁስል የሚያውቀው። እንደዚህ እንደ ተንከራተተች ታሊ ወዲ ሺሊ ጂቢ እንደ ተባለች እንደዚህ በቃ በስርዓት የሰራችውን እንኳን ሳትኑር ህይወቷ እንደዚህ ባጭሩ ሲቃጫ በጣም ነው የሚያሳዝነው። አላህ ወጥቶ ከመቅረት ይጠብቀን። አላህ እንደው ከእንደዚህ አይነት ሙሲባ እሱ ይጠብቀን።